የሄርሜላ የድሮ ፍቅረኛ መጥቷል። እኔ ላይ አብርሽዬ፣ አሁን መቀበል አልችልም። እኔ በቀረብኩ ሰዓት ጥሩ ናት ለኔ ያልከው ማለት ነው። አንተ እንደ አማራጭ ነው እንደ ሄርሜላ ያስቀመጥካት ምን ማለት ነው? ወይስ ሩታ ነው እንደ አማራጭ ያስቀመት? ያልገባኝ ነገር የአብረሽ ማለት ነው ሀሳቡ፣ ወደ ፍቅረኛነት እየመራ ነው። እንደ ጋይስ፣ ይሄ ቪዲዮ አይታቸው፣ በእርግጥ ድራማ ነው የታወቀ ነው። ግን እንደ ቪዲዮ ሳብስክራይብ ይየኑና። ውዶች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እስቲ በማን ሙት ማለት ነው? ይሄ አሁን ኤርሜላ አይወልድም። ይሄ ሰውዬ ፍቅረኛ የነበረች አላለኝ። ትልቅ እኮ ነው ሰውዬ። ጌታ ሆይ ድግስቱ ስጠኝ። ኤንዌስ ባልቶልድ እንኳን ታናሽ የትክ ትሆናለች። እና ፍቅረኛ የነበረችና ከሷ ራቀ ውሻ፣ ምንድን ነው ጅብ ካለፈ በኋላ ውሻ ጮች የሚባል ነገር አለ። አብረሽ ስንት ጊዜ ነው ከኤርሜላ ጋር የነበረው? ያልገባኝ እንደኔ ምናምን እንደኔ እንድትሆን አልፈልግም ጥሩ ልጅ ናት ምናምን አለ አለች ስትባል የማትገኝ ልጅ ናት ምናምን አለና፣ ሰውዬ በጣም ነው የገረመኝ። የቪዲዮ ማለት ነው እና ድ ፍቅረኛ ነበርኩ አብረሽ አንተ ራቅ ካለ ልጅቷ እኔ ከማንም የገረመኝ፣ እንገራችሁማ የአብረሽ መልስ ነው የአብረሽ ማለት እኔ መቀበል አይችልም ብዙ ሰው ሄርሜላ መጥፎ ናት፣ ብዙ ሰው ደግሞ መጥቶ ሄርሜላ ፍቅረኛ ነን ፍቅረኛ አይናት ከህይወታችን ውጡ እምሉ ብዙ አሉ አለ። አቤት አቤት አቤት አቤት አቤት አቤት አቤት መቀደድ አቤት መቀደድ ዘንድሮ ግን የምትሸወዱ ልጆች አላችሁ እና አስባችኋል። እንዴት ማለት ባለትዳር ነኝ ብሎ አላበረሽ፣ እንግዲህ ሮታ ባለቤት ናት እላልና፣ እንዴት ማለት እንደዚያ ነ መስ መመለስ ለምን አስፈለገ? ምን አስቦ ነው የገባችው፣ ሰዎች አላችሁ ጋይስ እና መቀበል አልችልም? ሄርሜላ ጥሩ ናት። እስከቀረብኩ ድረስ ምንም ያየውባት ነገር የለም። ብዙ ሰው እየመጣ ከሄርሜላ ራቅ መጥፎ ልጅ ናት፣ እንደዚህ ናት ምናምን ብሎ ይነግሩኛል፣ ግን እስካሁን ምንም ሄርሜላ ላይ ምንም ነገር አላዩባትም እያለ ነው አብሮሽ። አቤት አቤት፣ ስትታደሉ እኮ ጠበቃ ይኖራቸዋል ጋይስ። ሄርሜላ ትልቅ ጠበቃ ነው አላት ጋይስ። መከታ ብያለሁ እኛ ጠፋች። ጋይስ ሩት ተጠፍታለች። ወይኔ ወይኔ ወይኔ፣ አረ ሂዱና ጠይቁና ቪዲዮ ቅረሱልን፣ እንኛት እንጂ እንዴት እንዳለች አይመስላችሁም ጋይስ? ብዙ የሚናፍቃት አሉና ቪዲዮ ቅርሳችሁ እስቲ ልቀቁልን ዩቲዩብ ላይ ማለት ነው። አብርሽን በርግጥ በራሱ ቤት አልመጣም፣ ትላንትና እንግዲህ አንድ ቪዲዮ ይዞ መጥቷል። በነገራችን ላይ እኔ ከአብርሽም ወዶ ምንድነው ሰዎቹን ያበረታታል። ሚቀኝነት የለበትም። መልካም ልጅ ነው፣ ያው የአካባቢ ልጅ እያሳደገ ነው። ደስ ይላል። ሌላ አካባቢ ሚዲያችሁ እንደዚህ ወጣቶች እኮ ሞልቷል። በነገራችን ላይ ሌላ አካባቢ ሚዲያችሁ፣ አዲስ አበባም ውስጥ ተሸገሩ ብዙ ልጆች አሉ። ጎዳና ከጎዳና አንስታችሁ ምናምን ለዘነ ስራ ቢሰሩ የበለጠ ትወደዳላችሁ። በሰው ከሰው አይደለም ከፈጣሪ ለማግኘት ብትሞክሩ አሪፍ ነው። ወጣቶቹን እነዚህ መስራት የሚችሉትን በቃ የራሳቸውን ስራ ይዞ መምጣት የሚችሉትን ከምታች ቀብጡ የተሸገሩትን ምንም የሌላችሁን እነዚህ አያችሁ አደል? ጤነኛ ናቸው ምናምን ምናምን እና ትላንትና ይዞ ይመጣ በራሳቸው በግሩፕ እንኳን ዩቱብ ከፍቶ መምጣት ይችላሉ። የራሳቸው ስራ ይዞ ከመጡ ሰው ሰብስክራይብ ያደርጋል። በነገራችን ላይ ከሰው ተደግፋችሁ ከመጣችሁ ግን ያ ሰው ከራቀ ላይክም የለም ምንም የለም። አንድ ላስታውሳችሁ፣ ከዚህ በፊት ኦኔ የኛ ህዝብ ግን ወረተኛ ነው ብዬ ነው ማስቡ አይታ ከኔም ጭምር ማለት ነው። ጀሜል ከዚህ በፊት በጣም ላይክ ነበረው ምናምን በጣም ይታይ ነበር። አሁን ግን በጣም ሞቷል፣ በጣም ማለት ነው። ተመሳሳይ ሳሚ የሚባል እሱም ማናት ለሙናት የከፈተችውና እሱም ሞቷል። ዩቱብ ቻናል ሆነተ ለመናገርና። አስባችሁል በራሳችሁ ግን ስትመጡ ሰው ይከተላችኋል፣ ግን ከሰው ተደግፋችሁ ስትመጡ ደግሞ ከባድ ነው እውነት ለመናገር። እና የተሸገሩትን ብትረዱ ወጣቶች መስራት እየቻሉ ምናምን፣ እነዚህማ ድንጋይ ያሞቁ ነው። ባይዘዌ የእውነት ድንጋይ ያሞቁ ነው ቁጭ ብሎና። ለማንኛውም እመቻችሁ፣ እኔ ሰው ስለሚታበረታተች በጣም አሪፍ ነው። የኔ ግን የፍቅረኛው ነገር ነው ይገርመኝ። አባት ወይንም አባት ይህች ልጅ አታደርስም ልጅ እኮ ናት ኤርሜላ በነገራችን ላይ ያው ኦፍራም ናት እንጂ ግን እንደዚህ መገመት አይቻልም። ኤንዌስ እንግዲህ አብርሽ አበደ ጋይስ፣ አብርሽ አበደ። የኤርሜላ ፍቅረኛ በዙ ምን አስቤ ነው ግን ምን አስቤ መቀበል አልችልም ያልኩ ጥያቄ እኮ ነው። ለኔ ነው አብርሽ፣ ጥያቄ ምልክት። ለምን እንደዚህ ላወራች አለ? ለማንኛውም ሩታ ናፍክናለች ጋይስ፣ ብትመጣ ደስ ይለናል ዛሬ ማለት ነው።